ሀገራችን ኢትዮጵያ ለምታካሄደው ኢኮኖሚያዊ ሽግግር የአንበሳውን ድርሻ ይዛል የአምራች ኢንዱስትሪው ዘርፍ። በአገር አቀፍ ደረጃ ለሶስተኛ ጊዜ በደቡብ ኢትዮጵያ ክልል ደግሞ ለሁለተኛ ጊዜ ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ቃል የደቡብ ኢትዮጵያ ክልል ኢንዱስትሪ ልማት ቢሮ ያዘጋጀው ኤግዚቢሽንና ባዛር የደቡብ ኢትዮጵያ ክልል ርዕሰ መስተዳድሩ አቶ ጥላሁን ከበደ በተገኙበት በይፋ ተከፍቷል። የኢትዮጵያ ታምርት የንቅናቄ መድረክም ተካሂዷል። በመድረኩ እንኳን ደህና መጣችሁ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ኢንዱስትሪ ልማት ቢሮ ኃላፊ ዶክተር ጋለ ቦሼ በሀገር አቀፍ ደረጃ ለአምራች ኢንዱስትሪው ዘርፍ በተሰጠው ልዩ ትኩረት የተለያዩ ኢኮኖሚያዊ እድገቶች እየተመዘገቡ ናቸው ብለዋል። ሀገራችን ኢትዮጵያ በቀጣይ የእድገትና መዋቅራዊ ለውጥ ምንጭ እንዲሆን ለታመነበት የአምራች ኢንዱስትሪ ልማት ዘርፍ ላይ ልዩ ትኩረት በመስጠት የሀገራዊ ኢንዱስትሪ ፖሊሲና ስትራቴጂን በመቀየስ ኢትዮጵያ በአፍሪካ ቀዳሚ የአምራች ኢንዱስትሪ ማዕከል እንድትሆን በትጋት እየሰራች ትገኛለች። ለዚህ ሀገራዊ ርዕይ ስኬት የደቡብ ኢትዮጵያ ክልል ባለብዙ ጸጋ ክልል እንደመሆኑ መጠን የክልሉ መንግስት ለዘርፉ ልዩ ትኩረት በመስጠት በቢሮ ደረጃ ራሱን ችሎ እንዲመራ በማድረጉና በአጭር ጊዜም ውስጥ በዘርፉ ተስፋ ሰጪ ውጤቶች መመዝገብ መቻሉ ይጠቀሳል። የአንድ ሀገር ኢኮኖሚ ጥንካሬና ዘላቂነት ከሚለካባቸው መለኪያዎች መካከል አንዱ የኢንዱስትሪ ዘርፍ መንሰራራትና በጥቅል አገራዊ ምርት ወይም ጂዲፒ ላይ ያለው ድርሻ ከፍ ያለ እንደሆነ ነው። በክልሉም ለአምራች ኢንዱስትሪዎች መልካም መደላደል ለመፍጠር ጠንካራ ስራ ተሰርቷል ሲሉም የቢሮ ኃላፊ ጠቁመዋል። በክልላችን ተቋማዊ አደረጃጀት በማጠናከር የአምራች ኢንዱስትሪውን መደላደል በመፍጠር ነባድ ኢንዱስትሪዎቹን የመለየትና ተገቢው ድጋፍ እየተደረገ መገኘቱ የተለያዩ የጋራ መድረኮችን በመፍጠር በክልሉ ኢንዱስትሪ ልማት ዘርፍ እድሎችና ማነቆቹን፣ አዲሱን የአገሪቱን ኢንዱስትሪ ፖሊሲና ስትራቴጂ ዙሪያ ላይ ለዘርፉ ተዋናን ግንዛቤ መፍጠር ስራ አምራች ኢንዱስትሪን በጥናትና ምርምር መደገፍ ይቻል ዘንድ በክልላችን ከሚገኙ አራት ዩኒቨርሲቲዎች ጋር በመቀናጀት በአምራች ኢንዱስትሪ ዘርፍ ምርታማነትንም ማሻሻል ጥናትና ምርምር በማካሄድ እንዲሁም የክልሉ ኢንዱስትሪ የመልማት አቅም ፖቴንሻል ጥናትንም በዚህ ልክ የማካሄድና የመለየት ስራ ተሰርቷል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ባስተላለፉት መልእክት እንደ ሀገር ያጋጠመውን የኢኮኖሚ ስብራት ለመጠገን ፍቱን መድኃኒት ተብለው ከተለዩ ዘርፎች መካከል አምራች ኢንዱስትሪው አንዱ መሆኑን ገልጸዋል። ኢንዱስትሪ በተለይም አምራች ኢንዱስትሪው የኢኮኖሚ ፖሊሲያችን ዘርፈ ብዙ ወይም ብዝሃ ዘርፍ ብለን አምስት የትኩረት አቅጣጫ ወይም ዘርፎች ላይ አጽንኦት በመስጠት እንደ ሀገር የገጠመንን የኢኮኖሚ ስብራት ለማከም ፍቱን መድኃኒት አገር በቀል እውቀት፣ አገር በቀል ጸጋ፣ ከውጭ የሚገባን ሊተካ የሚችል ለውጭ የምንልካቸው ምርቶችን አምርተን በኢትዮጵያ የተመረተ ወደ ውጭ በመላክ የታሪክ እጥፋት ማስመዝገብ አለብን ተብሎ በአገር በቀል የኢኮኖሚ ሪፎርም ትኩረት ተሰጥቶ እየተሰራ ያለ ዘርፍ ከመሆኑም በላይ በባህሪው ግብርናው እየጠበበ እየደከመ፣ ኢንዱስትሪው እየሰፋ እያደገ የሚሄድ እንደ ሀገርም ደግሞ እጅግ በጣም በርካታ አገር በቀል እውቀቶች ያሉበት ምርቶች ያሉበት በመሆናችን ትኩረት ብንሰጥና ማነቆችን ብንፈታ እጅግ በጣም ከፍተኛ ውጤት ማምጣት የሚያስችል አጋጣሚዎች እንዳሉ ተለይቶ ፍኖተ ካርታ ተዘጋጅቶ ማነቆች ለመፍታት የሚያስችል ፖሊሲዎች ወጥቶ ሕግና ደንቦች ተዘጋጅቶ የተጀመረው እንቅስቃሴ እጅግ በጣም ድንቅ የሚባል ውጤት ተመዝግቧል። የክልሉ ርዕሰ መስተዳድር አክለውም በዘርፉ የሚስተዋሉ ችግሮችንና ማነቆችን መፍታት በመቻሉ የተመዘገቡ ስኬቶች አስደሳች መሆናቸውን ጠቁመው በዚህም በዋናነት ከውጭ ሀገራት የሚገቡ ምርቶችን በሀገር ውስጥ መተካት ስለመቻሉም አስረድተዋል። በተለይ ለጸጥታ ኃይሉ የሚመረቱ አልባሳትን ጨምሮ እጅግ በጣም በርካታ ከውጭ እየተገዛ ስንጠቀም የነበር ነው በአገር ምርት በመተካት እንደ ሀገር ለፌዴራል ፖሊስም፣ ለመከላከያም፣ ለሁሉም ጸጥታ መዋቅሮች እየተመረተ ያለው ምርት ስንመለከት አምራች ኢንዱስትሪዎቻችን እንዴት የአቅምና ጸጋ እንዳለን አሳይተዋል። ማነቆች ተፈተው ደግሞ ስራዎችን በደንብ አሳይተዋል፣ አስመስክረዋል።